ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ሰላም ካቶሊክ ቴሌቪዥን ልዩ የትንሣኤ በዓል ፕሮግራሙን ወደ እናንተ ለማድረስ ዝግጅቱን አጠናቋል። በትንሣኤ ዕለት ስድስተኛው ዙር መንፈሳዊ ጥያቄና መልስ የፍጻሜ ውድድር፣ እንኳን ደሳላችሁ እንኳን ደሳላችሁ፣ ከማኅበረ ልዑካን ላዛሬስ አባቶች ጋር የገዳማውያን ውሎ በመቂ ሀገረ ስብከት ከመክሊት ዘማሪያንና ከክቡር ቆሞሳቸው ጋር ልዩ የበዓል ቆይታ። በትንሣኤ ለምናምን ሰዎች ካለንበት የሞት ኃይል ከሚባሉ የጨለማ ኃይሎች ከሚባሉ ክፉዎች ሁሉ ድል እያደረገን ወደ ሕይወት እንድንሻገር የሚያደርገን ታላቅ ምስጢር የያዘ በዓል ነው። ልክ እስራኤላውያን ሞት አለፈ ብሎ እንዳከበሩ ለእኛም በክርስቶስ ኢየሱስ በታረደልን የእግዚአብሔር በግ በሱ ከእኛ ደግሞ ሞት አለፈ። ይህ ታላቅ ሚስጢር ነው። ለብዙዎች ምሳሌ የሆኑ ቤተሰቦች ጋር የምናደርገው ጨዋታ ትውውቃችን እንደ ዛሬ አይደለም፣ እንደዚህ በትምህርት ቤት ወይ በመስሪያ ቤት አይደለም የተዋወቅ ነው። አየሁት። ሌላም የሚጠይቀኝ ሰው ነበረ። በቃ አማረጥኩ እና ኋላ ለዘመዶቼ ያ ይቅርብኝ እሱ ይሁን ብዬ ነገርኳቸው። እግዚአብሔር ፈቃዱ ሆኖ እኔን እንዲያስቀድም እለምነዋለሁ። የበዓል እንግዳችን ፕሮግራም ከአንዲት ዘማሪ ጋር ቆይታ ሊያደርጉ ወዷል። ከነዚህ የዘማሪ ስራዎች መካከል እንግዲህ አንድ አድርጎናል፣ እንደዚሁም ደግሞ በ2000 ዓ ም ጌታ ለኢትዮጵያ ራራ የሚሉ የመዝሙር አልበሞች ተጠቃሽ ናቸው። ከዚህ ዘማሪ ጋር ነው ቆይታ የምናደርገው። እነ መግደላዊት የዱስቶሪ ሰው ያገኙታቸ ክቡር አባ ጴጥሮስና ኪሩቤል ያደረጉት ልዩ የበዓል ጨዋታ አዘጋጅተናል። ሙሉ ጊዜ ሱፐር ማርኬት ሰርቻለሁ። አትክልት ክፍል የሚባል አለ። ትልቅ ዲፓርትመንት ነው። ተነሳላችሁ፣ ደስ ይበላችሁ። መቁጸሪያ እያደረግን ወደ አንድ ኤምባሲ ሄድንና ስገባ እሱ መቁጸሪያውን አምስተኛ ሲደግም እኔ ደግሞ ውስጥ ገብቼ ፕሮሰሱም ስከተተል ትችለኛል በበዓሉ ምርጫችሁን ሰላም ካቶሊክ ቴሌቪዥንን በማድረግ በዓልን ከእኛ ጋር እንድትሆኑ ከታላቅ አክብሮት ጋር ጋብዘናችኋል። መልካም የትንሣኤ በዓል! ሰላም ካቶሊክ ቴሌቪዥን